በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን ሶስት ጊዜ አማት ባለው። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችን ጠን ዛሬ፣ በደላችን ሁሉ ይቅር በለን፣ እኛ የበደርን ይቅር እንዘንድ። አቤቱ ወደ ፈተና ታግባል ከክፉሉ አድነን እንጂ። መንግስት፣ ያንተናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። መቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማህፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንለምንልን ኃጢአታችንም ሁሉ ያስተሰርን ዘንድ በዘላለሙ አሜን። ከዚህ በመቀጠል በዕለተ ሰንበት እሁድ የሚጸለይ አምላክን የወለደች የመቤታችን የቅዱስ ድንግል ማርያም ምስጋራ እናሰማለን። ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደሽ ተባርሽ ከተለዩ የተለየች በውስጧም የኪዳን የሕግ ጽላት ያለባት የምትባይ ሁለተኛ ክፍል አንቺ ነሽ። ኪዳንን በእግዚአብሔር ጣቶች የተጻፉ አስሮ ቃላት ናቸው ያለመለወጥ ከአንቺ ሰው ሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በይወጣ ነገረን። ለአዲስ ኪዳንም ማስታራቂ ሆነ በከበረ ደሙ ፈሳሽነት ወይም መፍሰስ ያመኑትንና ንጹሐን የሆኑትን ወገኖች አነጻቸው። ቅድስቶ ይለምኝልን፣ ሁልጊዜ ንጽሕት ይሆንሽ አምላክን የወለሽ መቤታችን ሆይ ሁላችን ስለዚህ እናገንሻለን። ሰውም በሚወድ በጌታ ዘንድ ይቅርታ እናገኝ ዘንድ እንለምንሻለን፣ ወዳንችም እናንጋጣለን። ከማይነቅዝ እንጨት የተቀረጠ በውስጥና በውጭ በወርቅ የተለበጠ ታቦት ያለመለየት ያለመለወጥ ሰው የሆነ የእግዚአብሔር ቃል ይመስልናል። ይኸውም መለወጥ የሌለበት ንጹሕ መለኮት ነው። ከአብ ጋር የተካከለ ነው። ለንጽሕት በራሷ በሰራት ከልዩ በልዩ ጥበቡ ያለ ወንድ ዘር እንደኛ ሆነ፣ መለኮቱን አዋህዶ ያለ እርኩስት ሰው ሆነ። ቅድስቶ ለምኝልን። በእግዚአብሔር ስዕል የተሳሩ ክሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወት ከአንቺ ሰው የሆነው ቃል ኃጢአታችንን የሚያስተሰርይልንና አበሳችንን የሚደመስስልን ሆነ። ቅድስቶ ይለምኝልን። የተሰወረ መና ያለብሽ ንጹሕ የወርቅ መውሰብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ህብስት ነው። ቅድስቶ ይለምኝልን። ሁልጊዜ ብርሃንነትን ያለውን ፋና የተሸከምሽ የወርቅ መቅረጽ አንቺ ነሽ። ይኸውም ፋና ያለም ብርሃን ነው። ጥንት ከሌለ ብርሃን የተገኘ ብርሃን ነው። በእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥ ከአንቺ ሰው ሆነ። በመምጣቱም ሰው በመሆኑም በጨለማና በሞት ጥላ ውስጥ ለምንኖር ለኛ አበራለን። በልዩ የጥበቡ ምስጢር በስጋዊ የልቦናችን እግር ወደ ሰላም መንገድ አቀናለን። ቅድስቶ ለምኝልን። ብሩክ በቤተ መቅደስ ይዞ የወጣ እሳትነትን ያለውን ፍህም የተሸከምሽ ወርቅ ማጠን ታንቺ ነሽ። ይህም የተባለው ኃጢአትን የሚያስተሰርና በደልን የሚደመስስ ነው። ይህውም አንቺ ሰው የሆነና ራሱን የተወደደ መሥዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስቶ ለምኝልን። የእግዚአብሔር ቃል የወለድሽልን መልካም አርግብ ማርያም ሆይ ደስ ይበልሽ። ከእሴይ ስር የወጣሽ መዓዛ ያማረ አበባ አንቺ ነሽ። ቅድስቶ ሳይተክሏትና ውሃ ሳያጠጧት የለመለመች አሮን በትር ነበረች። ያለ ዘር ሰው ሆኖ ያዳነን እውነተኛ አምላካችን ክርስቶስ ሲወለርሽልን ሆይ አንቺን ደርሷነሽ ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያት ከመምህራን ትበልጫለሽ። ከሱራፌል ከክሩቤል ግርማ የሚበልጥ የመወደድ ግርማ አለሽ። በእውነት የባሪያችን መመኪያ አንቺ ነሽ። በሰውነታችን ሕይወት የምትለምኝ ነሽ። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን እርሱን በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችንን ያስተሰሪንን ዘንድ ቅድስቶ ይለምኝልን። ሰውን በሚወድ በጌታ ዘንድ ይቅርታ እናገኝ ዘንድ እነምንሻለን ወዳንችም እናንጋጣለን። ቅድስት ይለመኝልን። ልመናዋ፣ ክብሯ፣ በረከቷ፣ ረድኤቷ የልጇ የወዳጇ በረከት ቸርነት ከኛ ከሁላችን ጋር ይኖር ለዘላለሙ፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው፣ አሜን። ውድ እግዚአብሔር ቤተሰቦች ይህንን መንፈሳዊ ቻናል የእግዚአብሔርን ቃል የመቤታችንን ድንግል ማርያም ምስጋና ቃል በየቀኑ ስለሚለቀቅ ለመከታተል ሰብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ሆኑ ላለሁ እግዚአብሔር ይባርካችሁ። ቤተሰቦቻችሁ ይጠብቅላችሁ። በሰላም ወጥታችሁ በሰላም ግቡ። እመቤታችን ቅድስት ድንግል ማርያም ጥላ ከለላ ትሆናችሁ። አሜን